ጉዜ ይም ወይዳአነትነ በማርያም ድረስልኝ። ጉዜ በጣም አሟታል። እንጃ እኔ እንጃ በእናትህ መጀመሪያ ራሴ ትያለች ነበር፣ አሁን ደግሞ ወድቃብኛለች። ቶሎ ድረስልኝ። እሺ፣ ሰላም። እግዚአብሔር ይመስገን። ጤና ይብዛላችሁ። ሰላምና ጤና እኛ አለን። እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ባዲስ ቢድ ኤልዱን ከኤሉ ጋር እንድግሉ አሰብያለሁ። ሰሞኑን በዓል ነው ማዜማ ነው፣ የበዓል ድባብ አለ እና እስካሁን ድረስ እንደምታውቁት ኤልዱ ቃለኝ። ከአሁን በኋላ ግን ይበቃታል ብዬ አስብያለሁ። እና ትንሽ አሁን ቆየ ነው እኔ ቤቷ ቆየ ነው ያለችው። ሄዱ ትንሽ ወጣ ይላል። አሁን ደግሞ እስቲ ወደ ቤት የልመለስ አስብ ያለብኝ በአለም ቤት ላይ ለማሳለፍ እያስበት ነው። እና ሊሄድ ነው ወደ ቤት እየመጣ ደሞ ጠይቃት ነው እስካሁን ድረስ ያለ ነገር። እንግዲህ በተቻለኝ አቅም የተላቅነት ተወጥቻለሁ ብዬ አስባለሁ። አላቅም እንግዲህ እና እንደዛ ነው። ቤተሰብ ግን ከመሄዴ በፊት ምን አሰብኩ የመሰላችሁ፣ ይህዱን የሆነ የሉላይ የሆነ ተንኮል ልሰራ ነው እንዳትቀየሩ። ምክንያቱም አስለቅሰኛለች የሆነ ቀናዊ ተችል እና ለዛ ደግሞ እስቲ ምን ያህል ናት የሚለው ደግሞ የእሷንም ሰሞኑን ትንሽ ራሴ ደግሞ የሚለው ብርዱ ይሁን ቅዝቃዜው አላቅም፣ ለየት ይላል ከከተማ ወጣ አየሩ በጣም ደስ ይላል። በእርግጥ እዚህ አካባቢ ግን ምን እንደሆነ አላቅም ሴትች ነው የሚለው ሰሞኑ ማለት ነው። ሰሞኑ ያወጣው ነው እና ምን አለ መሰላችሁ ያምልልኝ ነው ወራ ታርጊ ምናምን እንትልኛለች። ያን አለ እንኳን የሚያስጨንቅ አይደለም። ወጣ ብዬ ነበረ አልነበርኩም። እቤት ስድስት ሰዓት መሰላችሁ ስድስት ሰዓት ምናምን አካባቢ ነው ከቤት ወጣሁት። ላም ምናምን እራሱ የለም። ከመንገድ ነው የምመጣው። ትንሽ ወጣ ብዬ ነበረ እና ግን እየመጣው እያለ ተንኮል አሰብኩ። ለምን መሄዴ ካልቀረ እንግዲህ ምርር አላረጋትም ብዬ አሰብኩና አካባቢ ላይ ነው ያለሁት። ድርሻ ሰፈር ማለት ነው። ከመግባቴ በፊት ግን ይሄ ቪዲዮ ያስፈልጋል ብዬ ነው ያሰብኩት። መሰናበቻ የሰው ልጅ የውላችሁ በጥሩ ነገር ይሰናበታል። እኔ ግን በተንኮል ነው ይሰናበታል። ዛሬ ነገ ነው የምሄደው እና ምንድነው መሰላችሁ ተንኮል አትሉም ቤተሰብ እና ራሴን እና ዞሬን ስለነበረ አሁን ገብቼ ማለት ነው እንደ መውደቅ ላለሁ። እስቲ ምን እንደምትል ምን እንደሚፈጠር አብሪያት አያት አለው እንዱ እንዳስለቀሰችኝማ አይቀርም። እና አሁን እንደዛ ነው ማረገው ገብቼ እና ደግሞ በጣም ቆይቻለሁ። ከወጣ እንደደወለችልኝ ነበር ምን ቆየሽ ምናምን ስትለኝ ወይ ነገር ጠቅሞ ምናምን አትኳትኝ። እና አሁን ሰፈር አካባቢ ነኝ። ምን እንደምትል እያለን እንዴት እንገባለን። ቀሰቅስ ይሽኛል ይህንን እዩ ቪዲዮን ስታይ ይገባሻል። እና እንደዛ ነው ቤተሰብ አብረን የምናየው ይሆናል። እንግዲህ እንሄዳለን። እሷን ፕራንክ ሳረጋት እንግዲህ ምን ይፈጠራል፣ ምን ይሆናል፣ በዛውም ስሜቷ ምን ያህል ነው የሚለውን አቃለው። ግን በጣም ነው እንደ እናት የምታየ እንደ ብቻ ሳይሆን እንደ ጓደኛ ናት። ቀምላችሁ በላይ ጓደኛ ሊኖራችኋል፣ ግን እኔ ይህ ነው እና ቤተሰብ ቪዲዮ ስታዩ በመጀመሪያ ስትገቡ ላይክ እያረጋችሁ ሼር ቢሊንግ ያረጋችሁ አበረታቱ። እና አምሳ ሺህ ኬ ልገባ ነው፣ ትንሽ ነው የቀረኝ። መቶ ሺህ አስገቡኝ ነው የሚለው። የምታገቡ እንደ ቤተሰብ የምታዩ እየምታዩ እናችሁና እግዚአብሔር አምላክ ያክብርልን። በጣም ለምንወዳችሁ ለምታረጉልን ትብብር ሁሉ እናመሰግናለን። አሁንም ሼር አርጉ፣ ላይክ አርጋችሁ ጀምሩ። ይሄንን ቪዲዮ ዛሬ በዚህ ቪዲዮ ብዙ ነው የሚጠበቀው

ከምር ወይ ዳገል ልደውልለት እንዴ? ኧረ ስራ አታስፈችው። ከምር ወይ አብራችኋት ከቤት እንድትሄዱ እ ስራ አታስፈችው። ሲመጣ ይደርሳል። እንድትሄዱ መታየትም ካለብኝ ቆይ እታያለሁ። ወይ ገብተሽ ተኛ በቃ። ታዲያ እዚህ እናውራ ብለሽ ትጠይቀኛለሽ? እንዲቀላልጠሽ ምን ነው የምታወሪው? እኔማ እዚህ ሁኚ ቢዚ እኮ ነው እኮ እዚህ መሆን እኮ የምናወራ ምናምን ከሆነ ነው። ደሞ ሌላ አውራሽ ብለሽ ነው የጠራኝ። እንደ በስም ልጅ ምድር ብታወሪ እሺ። ቪዲዮውን እኮ ላሳይሽ ነበር ጠፋብኝ። በጣም ያሳዝነኝ፣ ያሳዝናል። እንግዲህ ወደ ፊት ልጆቻችን እንዴት ነው የሚሆነው? አዎ ከባድ እኮ ሁሉ ነች። ከባድ ጊዜ ነው የደረስነው እና ወይ ፈጣሪ

ይሁንም አቀው ሰው አለ፣ ሌላው እና አንቺ የምታቂ ይመስለኛል። ሰውን በረግጅ በቃ በየሄደበት ነው በየሄደበት። ሰላም ነው፣ ሰላም ነው፣ ሰላም ነው፣ ሰላም ነው፣ ሰላም ነው እያለ እኔ እንኳን ሰላም ነው መንገዱ ሰው በሙሉ ሰላም ነው እያስ ነው ያወጣሁት። አውሪ ምን ምን ማለት ነው ወይ? ግን አንቺ አብረሽ ከሰው ጋር እየሄድሽ ማለት ነው። የሆነ ሰው እያቆመሽ ሰላም እያለ ቢያት እንደዚህ፣ እዛም እያቆመሽ ሰላም እያለ እዛም እያቆመሽ ሰላም እያለ እንደዚያ። ግን ብዙ ሰው የሚያቆም ከሆነ ምን ያደርጋል ያ ሰው? ከባድ ነው። አዎ፣ ግን አንቺ ልጅ ምንሽም አላማረኝም፣ እየቀላለጥሽብኝ ነው። አዎ፣ ራሴን አሞኛል፣ ራሴን እያመመኝ ነው።

ገና እኛ ገና ገና በደንብ ወልደን ደረ የልጅ ልጅ አይተን እንደ እግዚአብሔር መልካም ፈቃድ ጤና ቢሰጠን ብንኖር ጤና ቢሰጠን፣ አሜን ደዛ ነው። እና ገና ነሽ እናቴም፣ ገና ምን አይተሽ? አሁን ስ ደግሞ ሳታስቢ ኔ አረ ስቀልድሽ ነው። አይዞሽ ስቀልድ ነው። በቃ ውስጥ እንግባና እረፍት አድርጊው ገብተሽ ተኝ። እውነት ቡዜ እየቀላለድሽማ ምንሽም አላማረኝ እና

ወይዳት በማሪያም፣ ድረስልኝ። ቡዜን በጣም አሟታል። እንጃ እኔ እንጃ፣ በእናትህ መጀመሪያ እራሴ ነበር፣ አሁን ደግሞ ወድቃብኛለች። ቶሎ ድረስልኝ፣ ኧረ በማሪያም

እኮ ፕራንክ እኮ ቀላል ፕራንክ ነው የሚደረገው። እንደዚህ አይነት ፕራንክ አይደረግም፣ ሲጀመር ለኔ በዚህ ሰዓት

ምን ያለሽ የተጠቃጠመልሽ፣ ምንድነው ሰሞኑን? ያው ራሴን እያመመኝ ስለነበር ለዛ ነው፣ እና ሰሞኑን ደሞ ራሴን አዞረኝ ድንገት፣ ደሞ ውድቅ ደነገጥኩኝ፣ ለፈስ እና ያን አይደል ግን፣ አምላክ ያርቅልን ደሞ፣ ልሞት ነው ምናምን ትላለች፣ እና እኔማ በቃ ቤት እንዲመጣልኝ ብዬ ነው እንደዛ ካሉ ደግሞ አንዴት እንትንት ያለሽ ያለሽ። ለማንኛውም አሁን ቤተሰብ ነው አውሪያቸው። እኮ ተመለሽ በቃ ተመለሽ። እና ውዶቼ ዛሬ ትልቅ ፕራንክን ያረግናት። ወገቧ እስከ መንቀጥቀጥ ድረስ ነው የደረሰችው እና አኩርፋኛለች ደግሞ በምን በኋላ ላይ እንግዲህ መለመን ይጠበቅብኛል እና እንገናኛለን።